በጋምቤላ ክልል ባለሀብቶች ህጻናትን በከብት እየለወጡ በመሆኑ ህገወጥ የህጻናት ዝውውርን ማስቀረት አለመቻሉ ተገለጸ። በጋምቤላ ክልል በደቡብ ሱዳን ሙርሌ ብሔረሰብ ታፍነው ለባርነት የሚወሰዱ ህጻናት መኖራቸውን የክልሉ ፍትሕ ቢሮ አስታውቋል። በቢሮው የህገ ወጥ ዝውውር ጽህፈት ቤት አስተባባሪ አቶ ኡቶቹሩ ለብስራት ራዲዮ እንደተናገሩት በዚህ መልኩ የሚወሰዱ ህጻናትን የማስመለስ ስራ ሲሰራ ቢቆይም ህገወጥ ህጻናት ዝውውርን ማስቀረት ግን አልተቻለም። በደቡብ ሱዳን በኩል ያለው ድንበር ክፍት መሆኑ በክልሉ ያሉና እድሜያቸው ከ18 ዓመት በታች የሆኑ ህጻናትን በህገወጥ መልኩ ለመውሰድ አመችን ያደረገው ገልጸው፣ ባለሀብቶችን ህጻናቱን በከብት የሚለውጡበት ሁኔታ መኖሩንም ድርጊቱን እንዳይቆም አድርጎታል። አኙዋ ብሔረሰብ ዞንን ጨምሮ ከተለያዩ አካባቢዎች በደቡብ ሱዳን ሙርሌ ብሔረሰብ ህጻናቱ እንደሚወሰዱም ተናግሯል። ከጉዳዩ ጋር በተያያዘ ከተወሰዱት ውስጥም በቅርቡ ሶስት ህጻናትን ማስመለስ መቻሉን የገለጹት አቶ ኦቶ በህይወት መኖራቸውንም ያልተረጋገጡ አራት ህጻናት እንዳሉም ተናግረዋል። ቢሮው ችግሩን ለመፍታት ዩኒሴፍ ባገኘው ገንዘብ ድጋፍ ህገ ወጥ ህጻናትን ዝውውርን ጥቃት ለመከላከል የሚያስችሉ ስራዎችን ሲሰራ ቢቆይም የበጀት እጥረት አሉታዊ ጫናን ፈጥሮበት እንደነበረ ማስታውቋል። ችግሩ በተለይም እንደ ዲማ ባሉ ወረዳዎች ላይ ጎልቶ እንደሚታይ አሰባባሪ በመግለጽ የሕፃናቱን ተጋላጭነት ለመቀነስ በደቡብ ሱዳን ድንበር አካባቢ በሚገባ ትኩረት ተሰጥቶ መስራት ይገባል ሲሉም አሳስበዋል። ዘገባው የቅድስት ደጀኔ ነው። በሻሸመኔ ከተማ በመድኃኒት ምልክ የተቀነባበረ አደንዛዥ እፅ በቁጥጥር ስር ውሏል። በሻሸመኔ ከተማ አስተዳደር በመድኃኒት መልክ የተቀነባበረ አደገኛ እጽ በቁጥጥር ስር መዋሉን የሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ አስታውቋል። የሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል መከላከል ክፍል ኃላፊ እናም የዋናው መምሪያ ኃላፊ ተወካይ ኮማንደር ፈይሳ ቶላ ለብስራት ራዲዮ እንደገለጹት በሻሸመኔ ከተማ አስተዳደር ሁሩፋ ወረዳ መጂ ደማ ቀበሌ ውስጥ ከ360 ኪሎ ግራም በላይ በመድኃኒት መልክ የተዘጋጀ ልቁጥ አደንዛዥ እጽ በቁጥጥር ስር ውሏል። የሰሌዳ ቁጥር ኮድ 138581 አዲስ አበባ የሆነ ማስ ተሽከርካሪ ከምሽቱ አንድ ሰዓት ላይ ልቆጣ አደንዛዥ እጾችን በፕላስቲክ አሽጎ መድኃኒት መልክ አዘጋጅቶ ሲያጓጉዝ ከህብረተሰቡ በተገኘ ጥቆማ በቁጥጥር ስር ሊውል ችሏል። እጹ በዚህ መልክም ተዘጋጅቶ ለህገ ወጥ ተግባር እንዲውል ያዘጋጀው ግለሰብ በቁጥጥር ስር ብሎ የምርመራ መዝገቡ ተጣርቶ በቅርብ ቀን ለአቃቤ ህግ እንደሚላክ ኮማንደር ፈይሳ ተላ ገልጸዋል። መረጃው የመባ ወርቅነህ ነው። ለጋዛ አሜሪካና እስራኤል የሚያቀርቡት ድጋፍ የማስመሰል ተግባር ነው ሲል ዩኒሴፍ ተቸ። በጋዛ የሚገኘው የዩኒሴፍ ቃል አቀባይ ጽህፈት ቤት የጋዛ ሰብአዊ ፋውንዴሽን ጂኤችኤፍ በመተቸት የአሜሪካና የእስራኤል ድጋፍ የእርዳታ ማስመሰል ነው ሲሉም አስታውቋል። በትላንትናው እለትም በጋዛ ያለውን ሁኔታ በተመለከተ የዩኒሴፍ ቃል አቀባይ ጄምስ ኤልደር ሲናገሩ እርዳታ ለማግኘት ከአስራ አምስት እስከ ሀያ ኪሎ ሜትር ተጉዘው የመጡ ወጣቶች በመኪና መስኮት ውስጥ የጎድን አጥንቶቻቸው የሚታይናም በእንባ ውስጥ ያሉ ታዳጊዎችም ናቸው ሲሉም ተደምጠዋል። አክለውም የታምኑ ድርጅቶችን በአካባቢው እርዳታ እንዳያከፋፍሉ መታገዱም ቀጥሏል። ይህ እውነትነት የጎደለው ነገር ነው። ትላልቅ ድርጅቶችም በቀን ከ አምስት መቶ እስከ ስድስት መቶ የጭነት መኪናዎችን ማድረስ አለባቸው። ይልቁንም እኛ የምናውረው በቀን ከ አምስት መቶ እስከ ስድስት መቶ ሳጥኖች ወደ ግለሰቦች እንደሚሰጥ ነው። ይህ ያሳዝናል ሲሉም ተደምጧል። የእስራኤል ጦር ወደ ስፍራዎቹ የሚወስዱ መንገዶችን እንደ የጦር ቀጠና እንደሚቆጠሩ በመግለጽ በጋዛ የሚገኙ የእርዳታ ማከፋፈያዎችም ሮብለት ተዘግተው ውሏል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንት ሚርጃና ስፖልጃሪች እንዳሉትም ጋዛ ከሲኦል የከፋ ሆናለችም ስትል ተደምጣለች። በጀኔቫ የሚገኘው የዓለም ቀይ መስቀል ዋና መስሪያ ቤት በመሆንም ስፖልጃሪች ጃሪች ባስተላለፈችው መልእክት የሰው ልጅ እየተሳሳተ ነው። ጦርነቱን ለማስቆም የፍልስጤማውያንን ስቃይ እንዲያበቃና የእስራኤል ታጋቾችን ለማስፈታት መንግስታት በቂ ስራ እየሰሩ አይደሉም ስትልም ተናግራለች። ፍልስጤም የሰው ክብር ተነፍገዋል። ዓለም አቀፍ ሰብአዊነት ህግ እየተበረበረም ይገኛል ስትልም አክላለች። ዩናይትድ ኪንግደም በቼልሲ ሽያጭ የተገኘው ገንዘብ በዩክሬን ላይ ስለመዋሉ አብራሞቪች ላይ ክስ እንደምትመሰርት አስታወቀች። የእንግሊዝ መንግስት የቀድሞ የቸልሲ እግር ኳስ ክለብ ባለቤት ሮማን አብራሞቪች ከክለቡ ሽያጭ የሚገኘው ገንዘብ በዩክሬን መካሄዱን ለማረጋገጥ ክስ እንደሚመሰረት ዝቷል የ2.5 ቢሊዮን ፓውንድ ገቢው ከሽያጩ በኋላ በዩኬ ባንክ አካውንት ውስጥ እንዲታገድ የተደረገ ሲሆን አብራሞቪች በየካቲት 2022 ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ ማዕቀብ ተጥሎባታል የዩናይትድ ኪንግደም መንግስት ገንዘቡ ለዩክሬን ሰብአዊ እርዳታ እንዲሆን ይፈልጋል ነገር ግን አብራሞቪች በዩክሬን ጦርነት ሰለባ በሙሉ እንዲደርስ እንደሚፈልጉ ተናግሯል። የዩናይትድ ኪንግደም መንግስት ገንዘቡ ለዩክሬን ሰብአዊ እርዳታ እንዲሆን ይፈልጋል። ነገር ግን አብራሞቪች በዩክሬን ጦርነት ሰለባዎች በሙሉ እንዲደርስ እንደሚፈልጉም ተናግረዋል። ቻንስለር ራቸል ሪቭስና የውጭ ጉዳይ ሚኒስትር ዴቪድ ላሚ በጋራ በሰጡት መግለጫ የድርድር በሩ ክፍት ሆኖ የሚቀጥል ቢሆንም ካስፈለገም ይህንን በፍርድ ቤት በኩል ለመከታተል ሙሉ ዝግጁ ነንም ብለዋል። በዩክሬን የሚሰቃዩ ሰዎች በተቻለ ፍጥነት ከእነዚህ ገቢዎች ተጠቃሚ እንዲሆኑ ይፈልጋሉም ብለዋል። አክለውም ከቼልሲ እግር ኳስ ክለብ ሽያጭ የሚገኘው ገቢ በዩክሬን ሰብአዊ ጉዳዮች ላይ እንዲደርስ መንግስት ቆርጦም ተነስቷለን ብለዋል። አብርሃሞቪች ጋር እስካሁን ስምምነት ላይ መድረስ ባለመቻሉ በጣም ተበሳጭተናለም ሲሉም ተነምጠዋል። ገንዘቡን ለመልቀቅ በመዘግየቱ በዩናይትድ ኪንግደም መንግስትናም በጠበቆቹ መካከል አለመግባባት ላይ ያተኮረ ነው። በነዳጅና በጋዝ ሀብታቸውን ያካበቱት ሩሲያዊ ቢሊዮነር አብራሞቪች ሩሲያ በዩክሬይን ላይ ወረራ ማድረጓን ተከትሎ ቼልሲን ለመሸጥ ልዩ ፈቃድ ቢሰጣቸውም ከሽያጩ ተጠቃሚ እንደማይሆኑ ማረጋገጥ የግድ ሆኖባቸዋል።